ካያችሁ ደግሞ ይች ላብ ማሮጊት ብላችሁ ለዛ እኮ ነው እንደዚህ የሸፈንኩት። ለማንኛውም አንድ ነገር ልንገራችሁ ከመውጣቴ በፊት፣ አም ሶሪ ዶላር ላርዋ ወጥ ለሄድና ጂጂ ብትታይን ጥሩ ነው አሁን ወደ ጂጂ ስመጣ ጂጂ ብትታይን ጥሩ ነው። አፍሽ ብትቀመጪ ጥሩ ነው። ይሄ ሆድብሶትሽን ችግርሽን ምናምን እያመጣሽ እዚህ የሆነ ሰው ሲጋጭ ከኛ ጋር ከኛ ከአሜሪካኖች ጋር የሆነ ሰው ሲጋጭ እኛን አሜሪካኖች መናገር ስለምትፈልጊ በሰበባው ሰበብ ያርክሽ አሜሪካ ነገር የተሰበሰቡ አሮጌቶች እያልሽ የምትናገሪው ነገር ብታቆሚ ጥሩ ነው። ትታይን ጥሩ ነው። መናገር የምትፈልጊያቸው ሰው አቃለውኝ የተጣላሻቸው ከእነ ልእልቲ ምናምን ጋ ነው። ከፈለግሽ እነሱን ስማቸውን እየጠራሽ አሮጊቶች ምናምን እንግዲህ አይ ዶንት ቲንክ ልእልቲ ሺ ኢዝ ናት ላይክ ሺ ኢዝ ናት ኦልድ ግን ከፈለግሽ ስለ ቢያት ኖርማል ነው አሮጊት መባባል ግን እነሱ ከፈለግሽ ስማቸውን እየጠራሽ ከኔ ጋም ችግር ካለብሽ ሀናቡ ብለሽ ስም እየጠራሽ ተሳደቢ እንጂ እንዴ፣ እየጠቀለሽ እናንተ አሜሪካኖች እያልሽ አሮጊት የምትያት ነገር አቁሚ። የኔና አንቺ ልክ እንደ ሶስተኛው የዓለም ጦርነት እንዳይፈነዳ እዚህ ቲክቶክ ላይ እንዳይፈነዳ ብዬሻሉ። እንዳይፈነዳ የደረሽብኝ አንቺ ነሽ። ንግግርሽ አይምርም ካልሽን ጀምሮ ወጥር ያለው ኦልሬዲ። ግን ይሁን ቆይ ዝምልበል ምናምን በማለት በማክበር ዝምብዬሻለሁኝ። የተናገርሻት ያቺ ንግግርሽ አምር የሚያልሻት ኦልሬዲ ጭንቅላቴ ውስጥ። በጣም እኔ በጣም ቂመኛ ሰው ነኝ። ዳርዳሪ እያልኩኝ ነው። ግን አሁን ትናንትና ጉቺ ጋር ገብተሽ ጉቺማ አባበል ሲገባሽ ከቻልሽ ፎጣ ከቻልሽ የሆነ ቲሹ ምናምን፣ የአንዳንድ ነገሮች እየሰጠሽ እምቧን እንደመድረክ ዘለሽ ተንደርድረሽ እኛ አሜሪካኖችን የምትናገሪው ነገር አልገባኝም። so stop it emina grish uber nice job

ትንሽ ተናገሪ እንግዲህ አሁን እዚህ አሜሪካ ነገር ውስጥ ልዕልቴ የራሷ ሙድ አላት። በራሷ ትሄዳለች። አይ ዶንት ኬር ምን አገባኝ እኔ። ልዕልቴ ናት፣ ታስለቅሳለች። ልዕልቴ ዝም ብላ ነው፣ እናንተ ፋሪዎች እና ምናምን ስለሆናችሁ የምታለቅሱት እንጂ እኔ በበኩሌ ልዕልቴ ያው የራሷ እንትን አላት፣ የአነጋገር ስልት አላት፣ ታወራለች። ማለቀስ ያለበት መሸነፍ፣ ያለበት ይሸነፋል። አለ መሸነፍ ያለበት የሚያገባኝ ነገር የለም። ግን አንቺ ጅጅ ኪያ ከእኛ ጋር ችግርሽ ምን እንደሆነ አላውቅም። በጣም በጣም በጣም እዚህ አሜሪካን ነገር ያለን ሴቶች ጋር ችግር አለብሽ። ስለዚህ ትናንትና አሜሪካን ነገር የተሰበሰባችሁ መሀይሞች ደደቦች እውቀት የሌላችሁት ያለሽ አንቺ ተመረች ተመረሽ በጣም ጭንቅላት ሰፍቶ ሰፍቶ አይተናል። ግን ባትናገሪኝ ጥሩ ነው። ስማችንን ባጠሪ ጥሩ ነው። መናገር የምትፈልጊው ሀናቡን ከሆነ መፈልጊው ሀናቡ አፈላች መናገር ከሆነ እኔን ተናገራልሽ። እንትናን ማናት ልዕልቲን መናገር ከሆነ ልዕልቲን ተናገሪያት። ልዕልቲን አትጉቺ። ከልዕልቲ ጋር አይደለ አዲስን አዲስ አዲስ ብለሽ፣ አዲስ እንታናገረት አዲስ ወጣ። ራሷ እንደ ፈንድ ማድረግ ከፈለግሽ ታደርጋለች። ካንቺ ጋር መነጋገር ትችላለች እንጂ ጥቅልል እያደረግሽ ማለት ነው። ያ ውያር አሜሪካ ጥቅልል አድርገሽ አሜሪካ ነገር የተሰበሰበን ሴቶች አትሳደቢ። አንድ ጣት ጠቁሜ በሁለት ጣት እንዲህ ይጠቆምብሻለሁ። ከዛ በኋላ ይሄን የጠቆምኩትን አይ ጣቴን አወጣዋለሁ። ነግሬሻለሁ፣ ነግሬሻለሁ። አሜሪካ ነገር ትነሳላችሁ እናንተ አሜሪካ ነገር ያላችሁ፣ በክሬዲት ካርድ ነው የምትኖሩት። ትነሳላችሁ እናንተ አሜሪካ ነገር ያላችሁ በዚህ ገባችሁ እንዴ? ምን እናድጋችሁ? ምንድን ነው ችግራችሁ? ዊ ኖ እንደምትቀኑ አንዳንዶቻችሁ በጣም እንደምትቀኑ ብንናውቃለን። እኔ በጂጂ በአፏ ሰምቻለሁ። ላይቭ ላይ ቁጭ ብላ ቲክቶክ፣ የአሜሪካን ቲክቶክ ሊዘጋ ነው ሲባል ምንድን ነው ያለችው? ውይ አሜሪካንስ ቲክቶክ አይዘጋ ካለ እነሱ ቲክቶክ አይደምቅም። ባልሽበት አንደበትሽ መልሰሽ ዳማ። አሁን አሜሪካኖች አገር የተሰበሰባቸው አሮጊቶች ማን ነው አሮጊት? አሁን እዚህ ቲክቶክ ላይ አሮጊቶች የምትባሉት ቲክቶክ ላይ በስነ ስርዓት ሆነ ለመናገር ያቺ የዩኬ ዩኬ ነው ምናምን ያለችው አሮጊት አሉ፣ እሳቸው አንድ። ከዛ ሁለተኛ፣ አንቺ። እናንተ ናችሁ ትልቅ እንደ እኛ አርጅተናልና፣ ሁላችሁም አርጁ አትበሉ። ስለዚህ እየተነሳሽ ሁሌ አሜሪካኖች እያልሽ ማንንም መናገር አትችይም። ምን አደረግሽ? ከእኔ ጋ ችግር ካለሽ እኔን ከነገር እንጂ ጠቅላላ አሜሪካን ሀገር የተቀመጡ ሴቶችን ጠቅላላ ለምን የምትናገሪ? ፎር ዋት ሁ አር ዩ? ጉቺ ማባበል ከፈለግሽ አባቢያት በቪዲዮ ደውላ በቪዲዮ ደውላ በውስጥ መስመር አባቢያት፣ ከፈለግሽ ደግሞ ከጎና ጉጭ ብለሽ በፎጣም ቧን እየጠራረክሽ አባቢያት እንጂ እሷን ለማባበል በእሷ አስመስልሽ እኛን እየሰደብሽን አይደለም። ችግርሽ ምንድን ይላሉ ትናንት ዝም ብለሽ ስትሳደቢ ነበር። እንደውም ጉቺ ጋር ግን ብቻ ስነ ስርዓት ጂጂ፣ ስነ ስርዓት የምትናገሪውን እያወቅሽ ተናገሪ ይላል። ጉቺ ሚዩት አደረገችኝና ወሬ ምናምን ነገር አልኩና ዝም አልኩኝ። ሚዩት አደረገችኝ። ስለዚህ አሜሪካኖች ካለናንተ ቲክቶክ አያምርም ብለሽ በተናገርሽበት አፍሽ አሁን ደግሞ አሜሪካ ነገር ለምናት አንማርም። አንቺ ተምረሻል። አንቺ ተምረሽ ምን አገኘሽ? አንቺ ጀርመን ቁጭ ብለሽ ተምረሽ ምን ያገኘሽ ነገር አለ? አትማሩም፣ አንማርም። ምን አገባሽ? ግዴታ መማር የለብንም? መብታችን ነው እናንተ ናቸው ያረሳት እኛ አሜሪካና ሆነ ነገር ወኔ ወን ዩ ካም ቱ ሚ እኔ አሜሪካ ነገር ነገር ከዛ በኋላ ስራ እንሰራለ፣ ነገር ቂዴ እንደፈኛ እዝናናለሁ። ግዴታ የምዝናና ቦታ ምናምን ላንቺ ያሳየው ምናምን ኢውሊን ተመልከቱኝ። ሁሉም አይደለም እኮ አሜሪካ ነገር ቤት ውስጥ ብሎ ቤት ውስጥ ብሎ ተዘፍዝፈው ከሰላሳ ወንድ ወልደው ሶ ዋት። ለምን ከመቶ ወንድ ይወልዱ። ጋሽት ግ ላይ ከሰላሳ ወንድ ወለዱ ለምትዩ ነገር የሰላሳ ወንድ ዕቃ ማየት እኮ አሪፍ እኮ ነው። ምን ችግር አለ? እና ታዲያ ለምን አንቺ እስከ ሰላሳ ወንድ አትወልጂ? ምንድን ነው የተነሳሽ? አሜሪካን ውስጥ ችግር አለ? ምንሽ ነው ከኛ ጋር ያሉት? እንግዲህ ተናጋሪ ከሚባሉት እኔ ካንቺ እድሜያቸው ያነሳ ሴቶች አላየሁኝም፣ ካንቺ እድሜ የበለጡ ሴቶች። ስለዚህ ችግር ነው ስማርት ነኝ ምንም ምንም ምንም ስለዚህ ስማችንን ባታነሽ ጥሩ ነው። አይ ሀናቡ እንደዚህ ያለሽ ምናምን ካልሽ ነው በጣም ደብሮኛል፣ ሰፋ ያለ ረገጣ እፈልጋለሁ። ስለዚህ ማለት ነው አይ ሀናቡ እንዲ ያለሽ ብለሽ ምናምን የምትናገሪው ነገር ካላም ዳውን ፎር እመጣልሻለሁ እንጂ እንዲ የተገለባበትኩ እኮ ሰዓቱ ሺህ ሰዓት ጎርሼ እመጣልሻለሁ። ስለዚህ አሜሪካ ነገር ያሉ ሴቶችን ታያቸው ሊባሰሉ አሁን ምን እዚህ የተነሳች አሜሪካ ወይ አሜሪካ ሰው ዋት እኛ ምን እናድርግ ታዲያ? አሜሪካኖች እኛ ቋር ለአሜሪካ እራሱ ስትባል እንግዲህ የምታውቁት ነው። ስለዚህ ደግሞ እኛ ደግሞ አሜሪካ ያለ ነው ምንም ምንም በቃ እንደዚህ ነው በቃ ገነነ ገነነ ስማችን ገነነ። እሱ ምን እናደርጋችሁ? ምንድን ነው ችግራችሁ ከእኛ ጋር አሜሪካ ነገር አይሆንም። በቃ አንድ ነገር ልንገርሽ። አትንከሪ፣ አትንከሪ፣ አትንከሪ። አጉል መካሪ፣ አጉል መካሪ ከዛ በኋላ ሌሎችን ማነት ጉጪ አንድ ሰው ሰባት መቶ ሰው ይዛቁጫል አንቺ የሰው መቀመጥ ነው እንዴ ወይ እኔ አንድ ሰው ባይቀመጥ አይ ዶንት ኬር እኔ አንድ ሰው ሰው ኬር ነው ቲክቶክ ላይ ሰው ሁለት ሺ ሰው ሶስት ሺ ሰው አቅምሽ እንደፈቀደው ፌክ ገዝተሽ ቁጭ ማድረግ ትቻለሽ። ከዛ በኋላ ሁለት መቶ ሶስት መቶ ሰው መቶ ሲያይሽ ፌክ የተቀመጠውና ምናምን አለ እኮ። መግዛት እኮ ይቻላል። መግዛት መገዛዛት እኮ ይቻላል። ከቲክቶክ ለመረጥ ከፈለግሽ የሰዎች ብዛት እዚህ ስልክሽ ላይ 2000 3000 ሰው የተለያየ ሰው ስልክሽ ላይ ማየት ከፈለግሽ ለምን አገዢም ጂጂ ግዢ እና አዎ፣ ጂጂ ነህ ምናምን ሰው ቁጭ ብሎ እያያት ነው ምናምን ተብለው፣ እኔ የማቅልሽ ጉዳይ ለማ ሰው እንዲያይሽ ተፈለግሽ። ስለዚህ ያዛችሁባቸው ያዛችሁባቸው ምናምን እንደገና አሽሙርሽ ገብቶኛል። ለዚህ ለዱባይዋም አግዘሽ፣ ባለፈውም ስትናገር የነበረ ለጉቺ ማስመስልሽ ከዛ እኛ ነው የምትናገሪው። አንደኛ ነገር፣ እኔም ነኝ የደበረኝን ነገር አይቼ የምናገረው። ከዛ አዲስ ነው የተናገርሽው

ሜሮን የምትባልናት አለች። እሷን ምን ነው የተናገርሽው? ስለዚህ አሽሙር ነው የተናገርሽው። ለሚቀጥለው እኔ አድቫይስ ልስጥሽ፣ ስማችንን እየጠራሽ ተናገሪ። ከፈለግሽ ስማችንን እየጠራሽ ከሌ ከሌ ከሌ ከሌ በይ እንጂ የፈሪ ጨዋታ የፈሪ ግላጭ። ዳሜጅ ሆኗል መሰለኝ ነው የሚገርመው ነገር ነገር ጦር ሶሻል ሚዲያ ላይ ከሴጋው ጋር ከምናምን ጋር ሰራሽን መልሰሽ አትራገጡ፣ ምትዩ ነገር አትጣሉ፣ አትሳደቡ። አንቺ እኮ ነሽ አስተማርሽን። አንቺ ከአንቺ እኮ ነው የተማርነው። ለምን ምን አቆሙ ከዛ ተመቸን። በቃ አሁን ረገጣ ተመቸና እንራገጣለን። ስለዚህ አሽሙር ምን አምን አቁሚና ደፍሬ ስማችን እየጠራሽ ተናገሪ። ከዛ ችግር የለው አይ አልችልም። እድሜ እየገፋ መጥቷል። ምንድነው 25 ፕላስ 5 አድርስ እናድርግ ምናምን ላይ ደርሰናል። እና እድሜ ይደርሷል እና አይ እኔ ረገጣ አልፈልግም አልችልም ከናንተ ጋር ካልሽ አሜሪካ ነገር ያላችሁ አሮጊቶች መከራሽን

ነገር ባለን ሰዎች የምትቀኑት፣ አንዳንዶች በጣም በጣም ትቀኑብናለች። በጣም በጣም ነው እንዴ የምትቀኑብን? በጣም በጣም ይጨንቃችኋል። ድምቀታችሁ እንደሆነ ታውቃላችሁ። ፓወራችን፣ ኢነርጂያችን ምናምን፣ ደስ ይላል። ዶላሩ የሚወረወረው በጊፍት የሚሆን በምንም ከዚህ እኮ ነው። ለዛ ለዛ በጣም በጣም ትቀናላችሁ። የቅናት መንፈስ ነው። እኛ ምን አገበን ነው? አሜሪካን ዳንኤል ትራምፕን ጠይቁት። ትራምፕ እንደምታበሉና ለመምጣት ከፈለጋችሁ ነው ወልካም ቱ አሜሪካ ዊ ግን ስም በናቸው አጉል መካሪ መካሪ ምናም አንፈልግም፣ ብያለሁ አንፈልግም። ለማንኛውም ብትተይን ጥሩ ነው። ጂጂ ብትተይን ጥሩ ነው። ብንከባበር ጥሩ ነው። መራገጥ የምትፈልጊውን ሰው ስም እየጠረች ተራገጪ። አሜሪካን ሀገር ያሉ ሴቶች ማን ጀምርኛለሽ? በአስር እጥፍ የሚበልጥ ኢነርጂ ነው ያለኝ። እንደዛ ላይ ተፈጠርኩ ተወልጄበት ነው። ኢነርጂ ፉል ነኝ።

በምን በኩል ነው እኔ አርባ እድሜም አርባ ገብቻለሁ ቢያሉሽ እድሜ እየሄደ ሲመጣ ከላይ እስከ ታች እግዚአብሔር ጤነኝ አርጎ ነው የፈጠረኝ ኢነርጂ ፓክ ነኝ ምንም አይነት ስፖርት ሰራለሁ እራሴን እጠብቃለሁ አላግ በሰብስም ምንም ምንም አይነት ችግር የለብኝ ግን እኔ አርባ አልገባውም በሕግ አምላክ እናንተ ኢትዮጵያኖች እኛ አርባ ቤት ነን ያለነው እና አንቺንም ሀናቡንም ይዘን አርባ ቤት እናስገባሽ ነው ኖ ኖ ኖ ኖ እኛ ገብተናል አርባ አብረን እንግባ የምትሉት ነገር አቁሙ አልገባሁም አልገባሁም ገና ነኝ ይሁኑ ወራቶች ይሁኑ ዓመታቶች ይቀሩኛል ቅድም ተናግሬያለሁ እድሜ ስንት እንደሆነ

ልጆች የኔ ምን ያገናኛቸዋል? ቤተሰብ ምናምን አለሽ እና እኔ ሰላሳ ደቂቃ መጥቼ ከእናንተ ስለምል የልጆችን ኢነርጂ ጠቅላላ ሊጨርስ ነው ማለት ነው። ምንድ ምንድን ነው እምታውሪን? እድሜያችሁ እየሄደ ሲመጣ እንደውም አይ፣ ስለዚህ አርባ ገብተሻል ብለሽ ሀናቡ የኔ ኩያናት የምትሆኑም ነገር አቁሚ ብለሻል። አደለሁም በህግ አምላክ አደለሁም። የቀሩኝ አመታቶች አሉ። የቀሩኝን አመታቶች ትንሽ ኢንጆይ ላደርግ ና። አርባ ስገባ ገብቻለሁ ብዬ እናገራለን እንዴ? እዚህ እኔ በልጅነቴ ገና በሃያ ቤት ውስጥ ልጅ ፈልፍዬ ፈልፍዬ የአሜሪካን ኑሮ ወገብ ሰሪ ቋም ቀጭ ቁም ቅኝ እያልኩኝ አሳድግ የነበረ ሰውነት ነው እንጂ እንዳንቺ ቂጤ እንዳፈኛይ ሁለት ልጅ ብቻ ወልጄ እንዳንቺ ቂጤ እንዳፈኛይ ቁጭ ብል ኑሮ ይኸው አሁን ከምታይ እንደ ሀያ ቤት ውስጥ ያሉ ሴቶችን ነበረ መመስለው ወጥ ላይ አይ ጀስት ዶንት አንደርስታንድ። ነው፣ ኢነርጂ እኮ ነው። ምንድነው ችግርሽ? ከኔ አነጋገርሽ አያምርም። እንደውም ለምን እውነቱን አልነግርሽም ጂጂ፣ ሰበብ እየፈለኩኝ ከአንቺ ጋር ሰበብ እያለሁኝ ጸብ እምፈልገው በምን ምክንያት መሰለሽ፣ ሀናቡ ንግግር አያምርም ስትይ ያንቺ ንግግር ደግሞ በጣም ያስጠላል። እያቀሰትሽ ነው የምታወሉ። ቤት እንዲህ እንቃርግልሻለሁ ሆይ እንዲህ እንዲህ ተናንቀናል። ትናንትና እስራኤል እና አሜሪካን እና እንትና ማን ናት አይራን እንዲ ብለው ጀምረዋል አይደለ? እኔ እና አንቺም በቃ እንዲያርግ ያያዝኩትን አንቺም ከእዛ ወጥረሻል። ጸብ ነው የምፍርዬ። እንዲያርግን እናለቅና እዚህ ቲክቶክ ላይ ለሳምንት ቲክቶኩን በአንድ እግር እናቁም። አዎ።